ክብረን እንዳትሰጥ ነው የሚሉት። እና መደፈር ነው ውዴታ። ከሆነ የእውነት የምር እንደ ለይላ መጅኑን አታብድም ነበር። ሀያቱን ይፈጃል ሲሄድ ዱር ለዱር ሁቦ ወልፎ ቢያንዘፈዝፈው እብዶኗ አረፈ። ወይኸው በይፋ መጅኑኑ ለይላ። የኡሚያድ ስርወ መንግስት ዋና መዲናው ሶሪያ ነበረች። በወቅቱ የአረቦቹ ስልጣኔ ከፍተኛ ደረጃ የደረሰበት ጊዜ ነው። ነገር ግን ይህ ስልጣኔ በተለያዩ የአረብ ገጠራማ አካባቢዎችን እኩል ሊያራምድ የቻለ አልነበረ። ከነዛ ገጠራማ መንደሮች መካከል ደግሞ በሂጃዝ አውራጃ የምትገኘው ነጅድ የተሰኘችው ገጠራማ መንደር የምትጠቀስ ናት። ነጅድ አሁን ላይ የሳውዲ አረቢያ ርዕሰ መዲና የሆነችው በሪያድ አካባቢ የምትገኝ ክልል ናት። የአካባቢው ገጠራማ መንደር የሚባል አይነት ቢሆንም በአረብኛ ቋንቋ ስነ ጽሁፋዊ፣ ሰዋሰዋዊ ጥበብ ላይ ተጽዕኖ ማሳደር የቻለ እንዲሁም ደግሞ ገጠራማ አካባቢው ላይ ከባድ ባህል ላይ አብዮትን ማስነሳት የቻለ ትልቅ የፍቅር ታሪክ ነበረው። ስቶሪ ምንድን ነው? ቀይስ የሚባል አንድ ወንድ አፍቃሪ እና ለይላ ሌላ ሴት አፍቃሪ በፍቅር የተጣመሩበት ክስተት ነው። የፍቅር ታሪክ ነው። ታሪኩ የሚጀምረው ያው ትምህርት ቤት ነው፣ መድረሳ በሚል ነው እና እዛ ውስጥ እንትናሉ ያው ተገናኙ ነው ሁለቱ። መጅኑኑ ስሙ ቀይስ ይባላል። ከዛ በኋላ ቅጥያ ስም ነው መጅኑኑ፣ የለይላ እብድ ማለት ነው። ለይላ አልዓሚሪያ የምትባል እንስት ነበረች። ያጎቱ ልጅ ናት። አረቦች ዘንድ የታወቀ ነው ያጎት ልጅ ነው የሚፈቃቀሩ እና የሚጋቡትም እንደዛው ነው። ለዛ ነው የብነልዓም ይላል። አንድ አረብ ሌላኛውን አረብ ሲያገኘው ያጎት ልጅ ነው የሚለው በቃ ቅርብ ነው ቤተ ዝምድናቸው። እና ያጎቱ ልጅ ናት። እሷን አፍቅሮ የኖረ ሰው ነው። ጊዜው ነቢዩ ሰለላሁ አለይሂ ወሰለም ከሞቱ በኋላ ነው እና ኡመያድ የሚባል ሥርወ መንግስት ገና እየተነሳ የነበረበት በአርባ አንደኛው አመተ ጅራ ነው የቆመው እና እየተነሳ የነበረበት ዘመን ነው። እስልምና ገና እየተስፋፋ የነበረበት ዘመን ነው። መጅኑኑ ቀይስ ብኑ ልሙለዋህ ልሙለዋህ ከሌሎች ወንድሞቹ ብልህ፣ ፈጣን የነበረ ልጅ ነው። ወጣትነት ፍቅር ነው። ሌላ ደግሞ ቨርጂን ፍቅር ነው ይሉታል። ቨርጂን ፍቅር ማለት ማለት መሰለሽ እልባት ያላገኘ ፍቅር ማለት ነው። ብዙ የፍቅር ታሪኮች አሉ። የእሱ ምንድነው ለየት የሚያደርገው? አልሑበል ዑድሪ የሚባል አለ። አሁን ሥነ ቃል ላይ በነገሮች ላይ አረቦች በጣም ሰፊ ነው ቋንቋቸው ታሪካቸውም በጣም ጥልቅ ነው፣ እና ለእያንዳንዱ ነገር የሚሰጡት ስያሜ አለ እና የመን ላይ በኖ ዑድራ የሚባሉ ህዝቦች ነበሩ ጎሳዎች፣ እና በሆነ አጋጣሚ ህዝቡ ይበተንና ወደ ተለያዩ የአረቢያ ምድር ይሄዳሉ እና በዛ ምክንያት ተፈቃቃሪዎች ሲፋቀሩ የነበሩ እዛ ቦታ ላይ የሚያፈቅራት ልጅ ወደ ሌላ ሀገር ትሄዳለች። እሱ ዜ አብዛኛዎቹ ይሄ ነገር ተከሰተና በኑ ዑዝራዎች በፍቅር ታወቁ ባለማግኘት ፍቅራቸውን ባለማግኘት እና በቃ መብሰልሰል ነው የወዳታ ልጅቷን የለችም ሩቅ ነች እና ሩቅ በማፍቀር ታወቁና የማያገኙትና ነገር ማፍቀር ሑበል ዑዝሪ ተባለ አረቦች ዘንድ ላያገኘው ወዶ መብሰልሰል መባከን ማለት ባለታሪኮቹ የፍቅር ምርኮኞች የልጅነት ጊዜያቸው አብቅቶ ነፍስ ማወቅ ላይ ደርሰውም ልባቸውን ይከተሉ ነበር። ይህም ለእውነተኛ ስሜታቸው የኖሩበትን ባህልና ወግ ረስተው እንደነበር ታሪካቸው ይናገራል። ፍቅሩን የሚገልጽበት ቋንቋና የፍቅር አተራረጉ ከተለመደው ከኖርማል የፍቅር ትርጉም የተለየ አረዳድ የነበረው አፍቃሪ፣ አረዳድ አቀባበልም የነበራት ተፈቃሪ አፍቃሪ ታሪክ ነው መጅኑን አፈቀራት እሷ ነው። ለእሷ ወዲያውኑ ነው ግጥም መግጠም የጀመረው። አንቺን አንቺን ብለው ባከብርሽ ነው እንጂ ሌላ ምን አለን አይነን የሚሞላው ፍቅረኛ ነው ብጠላሽ አይደለም ወደ አንቺ ብመጣ አያስቀምጡሽ ደግሞም አይተዋቸው ፍቅረኛው አያሉ የማውራት ፍቅራቸው መጅኑኑ አረቢያ ምድር ላይ በአንድ ጊዜ ታወቀ። ሚዲያ አሁን ያለው ተጽዕኖ ያህል የዛኔ የረኛና የግጥም መንሰራፋት በጣም ትልቅ ቦታ ነበረውና በአንዴ ነው ዝነኛ ሆነው። መጅኑኑ ለይላ ወይም ቀይስ የሚል ሙለዋ በሂጃዝ አውራጃ መንደር ውስጥ ይኖሩ የነበሩ ሰዎች ባልተለመደ ሁኔታ ቀይሰና ለይላን አይተዋቸዋል። ሁለቱም የልጅነታቸው እውነተኛ ፍቅር መሠረት የጣለላቸው የእጣ ፈንታ መስመር አላለያይ ብሏቸው ያደጉበትን ወግና ባህል እስኪረሱ ድረስ በራሳቸው ዓለም ውስጥ እየኖሩ ነበር። በሂጃዝ አውራጃ ለኖረው ማህበረሰብ እንግዳ የሆነ ያልተቀበለው ክስተት ነበር። በመሆኑም ጉዳዩ ለለይላ አባት ደረሰ። ይህን ዝና ይጠሉታል። እርዳችን ክብራችን ተወሰደ ነው የሚሉት ለክብራቸው በጣም ትልቅ ቦታ ይሰጣሉ። አሁንም ያሉት ክብራቸው ሲነካ ዘራፍ ነው የሚሉት የዛኔዎቹ ደግሞ ከአሁኖቹ ይብሳሉ። በአረቦቹ ባህል የለይላ ሁኔታ የማይታለፍ ነበር። የለይላ አባት የእሷ ክብር ብቻ ሳይሆን የመላው ጎሳቸው ክብር አደጋ ላይ እንደወደቀ አወቁ። ቀይስ ከልጃቸው ጋር መታየት ብቻ ሳይሆን ስሟን በአደባባይ ማወደሱ የቤተሰባቸው ክብር ላይ የሚመጣውን አደጋ አሰቡት አንገትህን ስጥ ክብርህን እንዳትሰጥ ነው የሚሉት እና መደፈር ነው እንዴት ልጄን ስሟን እያነሳ እንደዚህ ወገቧ አንገቷ እንዴት ይላሉ ሊሰንት ጊዜ ሊገሉት ተገልግለዋል ሌይላ አባት ቀይሰ ሌይላን ዳግም ካገኘበት ጊዜ ጀምሮ ሙሉ ሀሳቡ ልቡም የልጅነት አብሮ አደጉ ጋር አብሮ መሆን ነበር። ስለሆነም የልቡን እረፍት ለማግኘት ወዳለችበት ይኳትናል። ነገር ግን ይህ ሀሳቡ ከጊዜ በኋላ ህልም ሆነ። ምክንያቱም ደግሞ ላይላ ተጋርዳለች። በአረቦቹ ካልቸር ሴቶች ቦታ የላቸውም ባ እዚህ አንድ ወንድ በአንዲት ሴት መሸነፍ በራሱ ውርደት ነው ተብሎ ነው የሚታስብ ሌላ እሱን መህዲን መህዲ ቀይስን በጣም ብዙ ጊዜ ሊገል እንትን ብሏል። መጨረሻ ላይ ንጉሱ ዘንድ ሄዶ አብድልመሊክ ብን መርዋን ጋር ከሊፋው ጋር ሄዶ ደሙን ደመ ከልብ አስደርጎ አስፈርሞ ነው የተመለሰው። ከአሁን በኋላ ደጃፌ ከደረሰ ብገለው፣ ማንም ካሳ ላይ ጠይቀኝ ደም ልመልስ ላይ ብሎ በከሊፋ ደሙ ከልብ ነው ተብሎ ተፈርሞለት የመጣ ሰው ነው። ይሄ ሁላ ለምንድነው? ልጁን ለምን ወደቀ አፈቅርሻለሁ አይደለም ይህ አፍቅሮ የሆኑ መቆዘሞችን ማየት በጣም ነው። በአጀም ቋንቋ መድሁም ማስላቱ ለንደኛነቱ ነበር ሲለፋ። መጅኑኑ ከራሱ መንደር አልፎ ውሎውን ለይላ መኖሪያ አካባቢ ማድረጉን ቀጠለ። በሀሳቡ ከለይላ ፍቅር ውጭ ማንንም ማሰብ አልቻለም። ታዲያ ይህ ሁኔታው ቀስ በቀስ ይሉንታውን ያሳጣው ጀመር በመንደሯ መዞር ስሟን እያነሳ መግጠም፣ ለይላን ለማየት ያለው ፍላጎትም ድንበር ማለፍ ጀመረ። ደግሞ አጢፍ አለ፣ እሷም ትወዳለች። ግን አሁን ስለ መጅኑኑ ብቻ የምናወራው ማህበረሰቡ የሴት ልጅ ጉዳይ ከቁብ ስለማይቆጥረው የእሷን ፍቅር እኳ አናወራው። ኢማጂን አንድ ነገር ሲሆን፣ እብዴ በሀገሩ እኔ መሆናለሁ፣ አትጠራጠሩ እሱ ይፋ ሲያደርግ ፍቅሩን ለዓለም እኔ ግን አፍኜ ቀለትኩ እንደሰምም ሴቷን ራሱ ሂሮ በማድረግ ሂደት ውስጥ መፈቀርን አክሴፕት ማድረግ በፍቅር ውስጥ ፊል ማድረግ ያፈቅረችው ወንድ ሴንስ ማድረግ እና ስለዚያ ወንድ ፍቅር ሆና መኖርን በደንብ ማሳየት ይችላለች። አስቸጋሪ ሁኔታ ውስጥ ያለፈ ማህበረሰብ ነው። በረሃም እንደመሆኑ ልጆቹን ለመጠበቅ በሚል በጣም ጠንካራ የሆኑ ህጎች እንትን ብለዋል። በረሃ ላይ አስቸጋሪ ነው ለሴት ልጅ ያንን ተቆጣጠረን በሚል ነው እነዚህ ከባባድ ህጎች የመጡት ከቤት እንዳትወጣ ምናምን ምናምን የሚሉት። አፍቃሪው እብድ የሌይላን ስም በፍቅር አንስቶ የልቡን እረፍት ያገኛል። ማህበረሰቡ ደግሞ አይቶት የማያውቀውን እውነተኛ አፍቃሪ እያየ ይሳለቅበታል። ባህልና እምነት ቀላል አይደለም።

ጠባው መዝመዞ የቀጥኝ ሽፋ የመጅኑኑ ሁኔታ ያሳሰበው ቤተሰቡ በተለይም አባቱ ልጁን ባለው ሀብትና ንብረት ማዳን አልቻለም ነበር። ማድረግ የሚችለው ብቸኛ ነገር መጅኑኑን ወደ ልቦ ነው እንዲመለስ መጸለይ ነበር። አባቱ ስለ ችግሩ ከልጁ ጋር ለመወያየት መፍትሄ ለማምጣት ሽማግሌዎችን አናግሮ ልጁን ከእብደት ለመመለስ ሞከርኩ ያለውን ሁሉ አደረገ። ነገር ግን የልጁ የመጅኑኑን ጸሎትና እረፍት የሌላ ፍቅር ነበር። መጅኑኑ እዛ ሐረም ላይ ሄዶ፣ አባትየው ጌታ የዝችን ልጅ ፍቅር እንዲያወጣለህ እስኪ ዱዓ አድርግ ሲለው፣ እንደ ሁሉንም ነገር አውጣልኝ ከኔ ሌላን ማፍቀር ሲቀር እያለ ራሱ ላይ ዱዓ ያደርጋል። ጌታዬ አንተነህ በእኔ ላይ የዋል የበዛው ውለታ ምህረት ያፈሰስከው ሊተኙ ተጋድመው ፍቅርን ለሚያወሱ በሰው እጅ ወድቀው ለሚለዋወሱ በጎ አልላቸው የፍቅረኞች ሌት ምቹ አድርግላቸው። ደግሞ የእሷን ፍቅር ልቤን አትንፈቀው፣ አሚን ያለን ሁሉ በዝነት ይፈልገው። ማፍቀሬ ጸሎቴ ነው ይላል መጅኑን። ማፍቀሬ፣ ስለዚህ ስለ ፍቅሯ ባሰብኩ ቁጥር፣ በታመምኩ ቁጥር፣ መንፈሳዊነት መታመም ነው። ፔን ውስጥ ነው ያለው። ዘሞር መንፈሳዊነት ማለት ከዚህ ዓለም ጥቅመኝነት ከዚህ ዓለም ስግብግብነት መራቅ ስለሆነ እውነትን በተናገርሽ ቁጥር ሞር መንፈሳዊ በሆንሽ ቁጥር የዚህ ዓለም ጥቅምና የደይ ቱ ደይ ላይፍ ሰፈር ታረጋለች። ስለዚህ ማፍቀር የጸሎት ምግብ መብላት መጠጣት አይደለም፣ ቀይስ በልብ ውስጥ ያለውን ሊያስቆሞ ያልቻለውን ስሜት ከደሙ ጋር የተዋሃደውን እውነት ማብራራት የሚችለው በግጥሞቹ ብቻ ነበር። ሌይላን አላህ ይማር ደሜን ብታፈስም አላዘንሽም ብዬ ወዳጅን ና፣ ሁሉም ስሞታውን ለጓዱ ቢያሰማ፣ እኔ ግን ለይላዬ ለማንም አላማ። ተው በታርግ ይሉኛል ሊያስቆም ሞቶ ተው፣ ልቤ ግን እሺ አይልም የእሷን ፍቅር መተው። የመጅኑኑ ግጥሞች ከራሱ አልፈው በአካባቢው ሰው ዘንድ ያስተጋቡ ነበር። በቀይ ሰው ሁኔታ ሁሉም ግራ ቢጋቡ፣ ከእረኛ እስከ ነጋዴዎች ድረስ በርካታ ግጥሞቹ ዝነኛ ሆኑ። ውዴታ ከሆነ የእውነት የምር እንደ ሌላ መጅኑን አታብድም ነበር ሀያቱን ይፈጃል ሲሄድ ዱር ለዱር በዛውም የተፈቃሪዋ የለይላ ስምም እየገነነ መጣ። ይሄ በአረቡ ባህል ታይቶም ተሰምቶም የማይታወቅ ነበር። አረቦች ይታወቃሉ ትራይባል ነገዴ ጎሰኛ። የለም የጎሳ ዚህ ፎካላ ካልቸር ማለት ነው። እዚያ ውስጥ የተፈጠረ ታሪክ ነውና ጋብቻቸውን አልተቀበለውም ማህበረሰቡ፣ ጎሳው፣ ቤተሰቡ፣ ማህበረሰቡ ዝናን አይወድም። በጣም ዝናን ይጠላል። በተለይ ደግሞ በፍቅር መታወቅ። አሁን አንድ ሰው አንዲትን ሴት ስሟን እየጠራ አወደሳት ማለት አለቀ፣ በቃ አዋረደን ነው የሚባለው። ይህንን የሚያደርጉት የወንዱ ቤተሰቡ፣ የሴቷ ቤተሰቦችም። ለምንድን ነው ካልሽኝ ግጥሞቹ የሴቲቱን ተክለሰውነት ይናገራሉ። በዛ ነው በቃ አይቶ የወደደው ነገር ሊኖር ይችላል ና ያንን ነው ሲያነበንብ የሚውለው። የዛን የወረኛ አፍቃሪ እና ምንድን ነው አዋረደን፣ ክብራችን አጎደፈው ነው የሚሉት። ስለዚህ ለሴት ልጅ የነበረው አናሳ ቦታ የፈጠረው ስሜት ነው። ሰው መጅኑኑ ያንን የተረዳበት አንግል አጌንስት ደ ሶሳይቲ፣ በማህበረሰቡ በተቃራኒ አፈቅራል። ፍቅሩን ጮሆ ነው የገለጸው። እናቴ ቢያገኘ አይደል ሸውቁ ፈላልጎ ቀልቤ ላይ ፈጎነ የታየው ይፋ። የመጅኑ ለይላ ታሪክ በተለያዩ ቋንቋዎች የተለያዩ ሀገራት ላይ ተጽፈው ለተደራሲያን ቀርበዋል። በእኛ ሀገርም በሶዋል ያስታጥቀ በ2015 ዓ.ም የመጅኑኑ ለይላ ታሪክ ለተደራሲያን ቀርቧል። ነገር ግን የለይላን የሽምግልና ጊዜ እንዴት እንደነበር በገጽ 109 ላይ አስቀምጦታል። የለይላ አባት ግን ይላል፣ በዚህ የሚሸነገል አልነበረም። ለጥሎሽ የመጣው ሀብት ምንም እንኳን የሚያጓጓ ቢሆንም የክብር ጉዳይ ነው ብሎ ስላሰበ በጭራሽ እሺ ሊላቸው አልቻለም። ይሄ በሽታ ነው እንጂ ፍቅር አይደለም፣ ደግሞም ነውር ነው። ከኔ በፊት ይህንን ያደረገ አረብ የለም። በኋላ ልጁን ለአፍቃሪ ዳረ ብለው አረቦች እንዲዘባበቱብኝ አልፈልግም ብሎ ሽማግሌዎቹን መለሳቸው ይላል። የአጥቶ ነው ምናልባት በነገሮች ላይ ቢድሩት ኖሮ ይላሉ አንዳንድ ዕለሞች ለይላን እኮ አጋብተውት ቢሆን ኖሮ ይህንን ሁላ የቅኔ ፈሰስ አናገኝም ነበር ይላሉ። መከልከሉ ቅኔ እንዲፈልቀው አደረገው። ሰውየ መከልከሉ ያንን ስሜት እንዲያንጸባርቅ አደረገው። ከወዲያ ከወዲህ እንዳሻው ገላብጡ ፍቅር እንደሚገድል አውቆና አስረግጡ ከተራራው አናት ራሱን ቁልቁል መጣል ነበር ወይ ቅዱ መቼም ፍቅር እንደው መግደል ነው ልማዱ። የለይላ ውዴታ ክፉኛ ቀለጠው አጠቃው፣ አዛለው አፍቅሮ መታገዝ ለማነስ ተቻለው። በረሃ የደሱ ተከለከለ አደለ በረሃ ገባ ፍቅር አገብ ሰው ግጥም ይገጥማል በራሱ በቃሉ ይገጥማል። በእንትን ይላል ለእንስሳቶች ያወራል፣ ለተራራው፣ ለሁሉ ነው የሚያወራው ስለ ለይላ ለይላ ለይላ እያለ ማለት ነው። ሰው ፍቅሩን ጮሆም ሲገልጽ እብደቱ ከብራ ሆኖታል እንደ ልባስ። ስለዚህ እብድ እብድ ነው የሚለው ስሜት ወደ በኋላ ላይ ያሉ ደብዝ ፊሎሶፊካል ነገር ሲያነሱ ሶሳይቲውን ያበደው ወይስ ቀይስ ወይም መጅኑን የሚል አርጊመንትም እንዲነሳ አድርጓና ሬቮሉሽነሪ ያደረገውም ማህበረሰቡ የነበረውን ፕሪሚቲቭ ቲንኪንግ ኢቭን በኋላ ይህን ጽሁፍ ወደ ሃይማኖታዊ ለዛ ወደ ስፒሪቹዋል ያሳደጉ ጸሀፍትም በወቅቱ ይህ ስቶሪ ማህበረሰቡን ለማረም ለመውቀስም ትልቅ ሚና የተጫወተ ስቶሪ ስለነበር ቀይስ ወይም መጅኑኑ የሚያፈቅራትን እንዳያገባ የተከለከለ ካደገበት ባህል ጋር የተጣላ በዙሪያው ያለ ሰው የማይረዳው ለኖረበት አካባቢ እንግዳ፣ ለራሱ እውነት የታመነ የፍቅር መናኝ ሆነ። ቀቲሉ ለሀዋ የፍቅር ሟች፣ ብዙዎቹ የሚሉት መጅኑ ነው የፍቅር ሟች ነው የሚሉት አሁን በአረብኛ ቋንቋ ሲሆን አለው፣ ደስ የሚል ነገር አለው። ግላጼው ማለት የፍቅር ሟች ስንለው ትንሽ የሆነ አማርኛው አያመጣልንም፣ ወይ ያንትና ብለው፣ በፍቅር ምክንያት ሰው ተወግቶ ብቻ አይደለም የሚሞ፣ ወዶ የሚሞ ከተማ ውስጥ ገባ እና የከተማውን ግርግዳዎች ይስማል። ዝም ብሎ ይህን ግርግዳ ይስማል ነው ያን ግርግዳ ይስማል ነው ያን ግርግዳ ይስማል ያን ግርግዳ ይስማል። ለእንትኖቹ ግርግዳውማ ዝም ብሎ ግርግዳ ነው፣ ግን በከተማ ውስጥ ግን ለይላ ነበረች። ነው ዲስ መች ነው ፍቅሩ ማለት ነው። ይኸውልሽ የሚያየውን ነገር ሁሉ ከእሷ ጋር ነው የሚስለው። ሚዳቆ ሲያይ ከለይላ ጋር ነው የሚያመሳስላት ዛፍ እንቅስቃሴ የዛፎች እንቅስቃሴ ሲያይ እንደ ሌላ ነው ሌላ ስትራመድ ይመስላል፣ ነው የሚለው እያንዳንዱን የህይወቱን ክፍል ከእሷ ጋር ነው የሚያያይዘው። ያም ሆነ ይህ የሌላ አባት መህዲ በቤተሰባቸው ላይ የገጠማቸውን የክብር ፈተና ለማለፍ በቅርበት የሚያውቁትና ጠንካራ ለጋሰው ነው ላሉት በአውራጃው ለተከበረው ሰው ዳሯት። ብዙሃን እሷን አሳልፎ ሲድር፣ ይህ ሰው ሌላ አይደለም፣ የታየው ማፍቀሩን ነው ያፈቀረው፣ አበዛ ፍቅር ውስጥ እሷም በፍቅሯ ህመም ህይወቷን ታጣለች። ግን ከእሷ መቃብር ሳይርቅ በእብደት ውስጥ ሶሳይቲው አብዷል ብሎ ጀጅ በማድረግ ውስጥ አብዷል፣ አላበደም። ልክ ስቶሪ ውስጥ ሲነበብ ብዙም ያስወራ ነገር ነው፣ መጅኑን እብዱ ተብሎ የተፈረጀ ማፍቀሩ እና ከእሷ መቃብር ሳይደፋ ያለፈ ሰው ስቶሪ ነው። መጅኑኑ መኖሪያውን በምድረ በዳ አደረገ። ያለ እረፍት ከቦታ ወደ ቦታ እየተንቀሳቀሰ የተደበቀ ሀብት እንደሚፈልግ ይንከራተታል። የፍለጋው እውነተኛው ጉዳይ ግን አሁንም ሌይላ ነበረች። ሌይላ በትዳሯ ውስጥ በፊት ከነበረችበት በበለጠ ደስታን ያጣችበት ብቸኝነት ያጠቃት ሴት ሆነች። ይህም የሆነው በባለቤቷ ምክንያት አልነበረም። ይልቁንም የባሏ መልካምነት የቀይሰ ፍቅር ከልቧ ጋር አልስማማ ብሏት ከራሷ ጋር የጀመረችው ጦርነት ወደ ተስፋ መቁረጥ እያመሯት ነበር። ደግሞ አጢፍ አለ። እሷም ትወዳለች። ግን አሁን ስለ መጅኑኑ ብቻ የምናወራው ማህበረሰቡ የሴት ልጅ ጉዳይ ከቁብ ስለማይቆጥረው የእሷን ፍቅር እኳ አናወራው። ኢማጂን። ከዛ በኋላ ራሱ ያ ተጽዕኖ አልፎ የመጅኑኑ ታሪክ ሲመዘገብ ሲጻፍ ስለ እሷ የተጻፉት በጣም ትንሽ ነገራቶች ናቸው። ይሄ ነገር እስከተወሰነ ጊዜ ድረስ እራሱ አለቀቀም እና መጅኑኑ እንደዚህ ሆኖ መጅኑኑ እንደዚህ ሆኖ ሲባል እሷ በቤቷ ሆና ተሰቃይ የነበረው ባሏ ቤት ሆና ተሰቃይ የነበረው በስነስርዓት ያስተላለፈና የመዘገበ የለም። ለምን? ማን ከሰው ቆጥሮ የእሷን ታሪክ ታማኝ ናት። በጣም ሌላ ማለት ነው። ለማን? ለአፍቃሪዋ። ይሄ የከፈለችው መስዋዕትነት አይተሸዋል ማለት ከሁለተኛ ባሏ ጋር ማለት ነው። ምንም እኮ ይበደላት የለም። ሁለተኛ ባሏ መልካም ሰው ነው። ምን እሱን ሁሉ አልፈልግም ያለችው፣ አንተ ተፈቃሪና ብርቱ ባለቅኔ ሆይ፣ የልቤ ወዳጅ፣ የክቡራን ዋልታ፣ ልቤ ውስጥ ከሁሉም በልጤ የተቀመጥከው ልዑል፣ ጥርት ባለ ፍቅር የተከበብከው፣ ቃል ጠባቂው የልቤ መኳንንት፣ በናፍቆትና ፍቅር መጎዳት ደረሰኝ። ከእንቅልፍ መመነንህና ምግብ አሻፍሬ ማለትህንም ሰማው። በአሽሙረኞች አሽሙር አጥንት መሰበሩን ማወቅኩ። ይህ ሁሉ የሆንከው በእኔ ለእኔም ቢሆን የመጨረሻው የፍላጎት ይጥግና በመካከላችን ጠላቶች ቢበዙብንም፣ ከእይታዬ ብትርቅም፣ ከልቤ ግን ርቅህ አታውቅም። ሁሌም ሰላም ሆነልኝ እጠብቅሃለሁ። ለይላ ወመጅ ነው። ሁለቱም ግን ትርጉም ነበራቸው። ትርጉማቸው ምንድን ነው? ማህበረሰብ ውስጥ እንግዳ የሆነ ስሜትን ጮሆ መናገር ነው። ቦታ የማይሰጣት ሴት መፈቀሯን ፊል አርጋ ስለ ፍቅሯ መታመም አዲስ ነው። መሪነት ነው። ዛሬ ላይ ለይላን ትናፍቂያታለች ሳትፈልጊ ነው ትናፍቂያት። በተለይ አሁን ሴት ሆነሽ ስታስብ፣ ለይላ የአፍቃሪዋን በረሃ ለበረሃ መንከራተት እያወቀች መልካም ባሏ በጨዋነት ሊያሸንፋት የሚችልበትን ተስፋ ዘግታ በራሷ የብቸኝነት ዓለም ውስጥ ታመመች ትዳሩ አልሰመረም በጸሎት በቁጣ በውግዘት የተከለከለው ፍቅር ቀስ በቀስ ሁለት የሚፋቀሩ ሰዎች ለኖሩበት ማህበረሰብ ወግና ስርዓት ሲሉ የህይወት ዕጣ ፈንታቸውን አጡበት ለይላ ዕድሜዋን ሙሉ መጅኑን አፍቅራ ትዝታና ናፍቆት ከቀልቧ ለይቷት የህይቷን ጣዕም ተጋርዳ ከብዙ ድካም በኋላ እውነተኛ ፍቅሯን በልቧ እንደያዘች እስከ ወዲያኛው ዓለምን ተሰናበተች። እናቴ ሰዕድ በቀስቱ ሃምዛን በሰይፉ መሐባ ጸፉነ ተጦሩ ዓይነታ ውሳት ለማንደድ ምትንጎዳጎር ናይ ጭረ ውሰድ ተከልቤ ስርፋ ምንድን ነው? በዚህ ምድር ላይ ይሄ እንደዚህ አይነት ፍቅር እንደ መጅኑን አይነት ፍቅር ማለት ነው እዚህ ምድር ላይ ፍጹም በሆነ መልኩ ልታጣጥም የምችው አይደለም። በሚቀጥለው ዓለም ነው መጣጣም የሚችለው። ለምንድን ነው እንደዚህ ፖፑላር የሆነው? ሃይማኖት አይገድበው ፍቅር፣ አመፅ፣ በውስጡ የተካተቱት እውነታዎች፣ ጽናት፣ መስዋዕትነት ከባህል ጋር ሃይማኖትም በጣም ትልቅ ፋይት ነው የነበረው እስልምና ከባህል ጋር መጅኑ ነው እንዳልኩሽ ሁበል ዑድሪ የሚባለው ቅድም ያልኩሽ አቶ ማፍቀር የሚለው በዒፋ ይታወቃሉ። ጥንቁቆች ናቸው። ይሄ መረን ለቀቅ የሆነ ነገር አይናገሩም። አሁን ይሄ የሴቷን ተክለ ሰውነት ሙሉ በሙሉ እየገለጹ ማድረግ የለባቸውም። እነዚህ ሁበል ዑድሪ የሚባሉ ሰዎች እንደ ቀይስ ያሉ ሰዎች በጣም ይጠነቀቃሉ። ከዛ ውጭ መጅኑኑ ለይላን ነክቷት አያውቅም። እድሜ ዘመኑን ሲኖር ኦልሬዲ፣ ለአካል መጠን ከደረሱ በኋላ ማለት ነው። ይሄ እስልምና የሚያዘው ነገር ነው። ያልተጋባ ሰው ሊጋባ የሚችል ወንድና ሴት መነካካት፣ መጨባበጥ አይፈቀድም። ይሄ ሰውዬ ችሎ ነው የኖረው። ይሄንን ይወዳታል። ቢነካት ይወዳል። ቢያቅፋት ይወዳል። ግን ለጌታው ታምኖ ያንን ሁላ ዘመን ሲኖር ጨብጧትም አቅፋት ማያቅም ያው በልጅነታቸው እንደተቃቀፉ በልጅነታቸው እንደተጨባበጡ ናቸው። እና እነዚህን ለማክበር የሄደበት መንገድ አለ። ከዛ ትልቁ ነገር ግን ምንድነው? መገለጫው ነው። ምን ሆነ መጅኑኑ የሚለው አሁን ሊቃውንቱ እንዳለ እንደ ምንድነው የሚያዩት? እንደ ሎጎ ነው የሚያዩት። በቃ የፍቅር ሎጎ አድርገው በቃ። መሆን ያለበት ውዴታ ከሆነ የሆነ እንደ ሌላ መጅኑን አታብድም ነበር አሉ አይደለም ለየትኛውም ነገር አንተ ፈጣሪን ወዳለሁ የምትል ከሆነ ልክ እንደዚህ ነው መሆን ያለብህ። በእውነተኛ አፍቃሪነቱ እብድ የተሰኘ ስም የተሰጠው አፍቃሪው መጅኑ ለይላ ራሱን ጥሎ ዘመን ተሻጋሪ ፍቅሩን እንደያዘ ከሚወዳት ሴት አጠገባ አረፈ። ህይወት ለያየቻቸው ሞት እንዳደርጋቸው ነው። እዚህ እንትን ውስጥ ሁለት ፍቅረኛሞች ተቀብረዋል። ህይወት የለየ ያየቻቸው ሞት ግን አንድ ያደርጋቸው ከብር የጠራው መቃዋንገቱ እንደ ኢሮፓያኑ አቆጣጠር በ1188 ዓ ም በፐርሽያ ወይም ደግሞ አሁን ላይ ኢራን ተብላ በምትታወቀው ሀገር ተወልዶ ያደገው ገጣሚና የስነ ጽሁፍ ባለሙያ የሆነው ኒዛኒ ጋንጃቪ በመጅኑኑ ሌላ ታሪክ ላይ ግጥሞቹን ከታሪኩ አዋህዶ ለመጀመሪያ ጊዜ ለተደራሲያን ያቀረበው እርሱ ነው። ታዲያ እሱን ተከትሎ በቱርክ፣ በህንድ፣ በፓኪስታን የመጅኑኑ ታሪኮች በቲያትርና በፊልሞች ላይ በደንብ ተቃኝተው ለተደራሲያን ቀርበዋል። ይህም ደግሞ በዓለም እንዲታወቅ አስችሎታል። ነገር ግን በዋነኝነት የመጅኑን ታሪክ ትኩረት እንዲስብና ተጽዕኖ እንዲፈጥር ካደረጉት ነገሮች መካከል ምንድን ነው? የአረብ ስነ ጽሁፍ ላይ በሊቃኑ ዘንድ ሰዋሰዋዊ ንድፍ ላይ አስተዋጽኦ ማድረጉና በተለይም ደግሞ በእምነት ስርዓት ውስጥ ለአስተምህሮ ማጣቀሻ፣ ለምስጋና ደግሞ እንደ ግብአት የሚያገለግል የግጥም ስርዓት መኖሩ ዋነኛ ትኩረት ሳቢ ያደርገዋል። ከወደዱ አይቀር ካፈቀሩስ ልክ እንደ